ሰላም ጤና ስጥልኝ፣ ተመልካቾቻችን። እንዴት ሰምታችኋል? በየሳምንቱ ወደ እናንተ የሚደርሰው ዲፕሎማሲያችን የተሰኘው መሰናዶ ተጀምሯል። ይህ መሰናዶ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከውጭ ጉዳይ ሚኒስቴር ጋር በመተባበር የሚያዘጋጀው ሲሆን ሀገራችን ስለምታከናውነው የውጭ ግንኙነትና ዲፕሎማሲያዊ ግንኙነት የሚያስቃኝ ነው። ማርታ ግርማ አብሬያችሁ እቆያለሁ። በሳምንቱ ከተሰሙና ከታዩ ከሀገራችን የውጭ ግንኙነትና ዲፕሎማሲያችን ጋር የተያያዙ ሁነቶችን ወደ እናንተ የምናደርስበት የዝግጅታችን ክፍል ነው፣ መረጃ ዲፕሎማሲ። እስቲ ዋና ዋና መረጃዎችን ወደ እናንተ አድርሰን እንመለስ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከቻይና አቻቸው ዋንጊዮ ጋር ተወያዩ። ዶክተር ጌዲዮን በውይይቱ ላይ ኢትዮጵያና ቻይና በሁኔታዎች የማይለወጥ ስትራቴጂካዊ አጋርነት ያላቸው ሀገራት መሆናቸውን ጠቅሰዋል። በደቡብ ደቡብ ትብብር በብሪክስና በተመድ እንዲሁም በሌሎች መስኮች ያለው ትብብር ጠንካራ ማሳያ መሆኑንም ገልጸዋል። የቻይና ውጭ ጉዳይ ሚኒስትር ዋንጊዮ በበኩላቸው ቻይና ኢትዮጵያን ሁነኛ አጋርና ወዳጅ አድርጋ እንደምትመለከት በመግለጽ የተሻለ ልማት እንዲመዘገብ አጋርነቱን የበለጠ ማጠናከር እንደሚገባም ገልጸዋል። የውጭ ጉዳይ ሚኒስትር ዴታ አምባሳደር አደራ ብራ በኢትዮጵያ የደቡብ አፍሪካ አምባሳደርና አምባሳደር ኖኔሴም ባሎሲን በጽህፈት ቤታቸው ተቀብለው አነጋግረዋል። ሚኒስትር ዴታውና አምባሳደሯ የሁለቱን ሀገራት የቆየ ዲፕሎማሲያዊ ግንኙነት በሁለትዮሽ ቀጠናዊና በባለብዙ ወገን የግንኙነት መስኮች ይበልጥ ማጠናከር በሚቻልባቸው ጉዳዩ ዙሪያም ተወያይተዋል። የውጭ ጉዳይ ሚኒስትር ዴታ አምባሳደር አደራ በራ በኢትዮጵያ አሜሪካ አምባሳደር የሆኑትን አምባሳደር ሃርቪን ማሲንጋን በጽህፈት ቤታቸው ተቀብለው አነጋግረዋል። ኢትዮጵያና አሜሪካ የሁለትዮሽ ግንኙነት የበለጠ ለማጠናከር በተለይም በኢኮኖሚ ዘርፍ ያለውን ትብብር ማጠናከር በሚያስችሉ ጉዳዩ ዙሪያ ተወያይተዋል። ሚኒስትር ዴታው ከአምባሳደሩ ጋር በቀጠናዊና ዓለም አቀፋዊ የጋራ ጉዳዩ ዙሪያም መክረዋል። ለኢኮኖሚ ዲፕሎማሲ ልዩ ትኩረት ተሰጥቶ እየተሰራ መሆኑን የውጭ ጉዳይ ሚኒስትር ዴታ አምባሳደር ሀደር አብራ ገለጹ። ውጤታማ የኢኮኖሚ ዲፕሎማሲ ስራን ለመከወን አዳዲስ መንገዶችን ማመላከት ላይ አተኩሮ በተዘጋጀው ኮንፍራንስ ላይ ነው አምባሳደሩ ይህንን የገለጹት። አምባሳደር ሀደር አብራ በኢትዮጵያ የውጭ ጉዳይ ፖሊሲ የኢኮኖሚ ዲፕሎማሲ ዋነኛ ትኩረት አቅጣጫ ሆኖ እየተሰራበት መሆኑንም ገልጸዋል። የዩጎዝላቪያን መፈራረስ ተከትሎ እንደ ኤሮፓውያኑ አቆጣጠር በ1991 ሀገር የሆነችው ስሎቬኒያ ትንሽ የቆዳ ስፋትና ሁለት ሚሊዮን ህዝብ አላት። ስሎቬኒያ አዲስ አበባ ላይ ኤምባሲዋን ከከፈተች ገና አመት አልሞላትም። እንግዲህ ባለፈው ሳምንትም የስሎቬኒያ ሪፐብሊክ ፕሬዚዳንት ናታሽና ልኡካቸው ለይፋዊ የስራ ጉብኝት ወደ ሀገራችን መጥተው ነበር። ባልደረባችን ዘላለም መሉም ይህንን የተመለከተ አንድ ፕሮግራም አዘጋጅቶልናል። ተከታትለን እንመለስ። ስሎቬኒያ በመካከለኛው አውሮፓ የምትገኝ በተራሮች በበረዶ መንሸራተቻ ቦታዎችና ሐይቆቿ ትታወቃለች። የበሌድ ሐይቅ በፍሉ ውሃ የታጀበ የበረዶ ሐይቅ በብሌድ ደሴት በደን የተከበበ ቤተ ክርስቲያንና በመካከለኛው ዘመን የተሠራ ተራራ አፋፍ ላይ ያለ ቤተ መንግሥት መለየዋ ነው። በእነዚህና በሌሎች ተፈጥሯዊ መስህቦች የጎብኚዎችን ቀልብ መሳብም ችላለች። ስሎቬኒያ ስሎቬኒያ ኢኮኖሚዋ ከፍተኛ ገቢ ያለው ሲሆን በማኑፋክቸሪንግ እና በግብርና ዘርፎች እንዲሁም በኢንፎርሜሽን ቴክኖሎጂ እና በፋይናንሻል አገልግሎቶች ይታወቃል። በውጭ ንግድ ላይ የተመሠረተው ኢኮኖሚዋ ወደ ውጭ የሚላኩ ምርቶች ከአገሪቱ አጠቃላይ ምርት ውስጥ ጉልህ ድርሻ ይይዛሉ። የስሎቬኒያና የኢትዮጵያ ግንኙነት የዛሬ 30 ዓመት ገደማ የተጀመረ ነው። በፈረንጆቹ 1991 1993 አካባቢ የተጀመረ ነው። የስሎቬኒያ የቀድሞ ዩጎስላቪያ አካል የነበረ ሀገር ነው። ከዛ በኋላ ነጻ ከወጡ ከዩጎስላቪያ ከተበተነ በኋላ ነጻ ከሆኑ ሀገራት አንዷ ናት። በሕዝብ ብዛት፣ በቆዳ ስፋት ይሄን ያህል ገዘፍ ያለ የሚባል ሀገር አይደለም። ግን ከነፃነት በኋላ ራሳቸውን ከቻሉ በኋላ ባለፉት በተለይ በ20 አመታት በርካታ አቺቭመንት በርካታ ስኬት ያስመዘገበ ሀገር ነው። ኢኮኖሚያቸውን በሰፊው ማሳደግ የቻሉ የህዝቦቻቸውም የነፍስ ወከፍ ገቢ ራሱ ትልቅ የሆነበት 35 ሺህ ዶላር በላይ የሆነበት ነው። ይሄ ማለት በአካባቢው የአውሮፓ ህብረት አባል ሀገርም ስለሆነ የራሱ ተጽዕኖ ያለው ሀገር ነው። ከሀገራችንም ጋር ያ ወደ 30 ዓመት ገደማ የሚጠጋ የዲፕሎማሲ ግንኙነት ያለው ሀገር ነው ስሎቬኒያ። የዩጎዝላቪያ መፈራረስ በኋላ የተመሠረተችው ስሎቬንያ ከኮሚኒዝም ርዕዮተ ዓለም ወደ ዲሞክራሲያዊ አስተዳደር ተሸጋገረች። ከሰሞኑ የስሎቬንያ ሪፐብሊክ ፕሬዝዳንት ናታሻ ፒሬ ሙሳር ለይፋዊ የሥራ ጉብኝት በአዲስ አበባ ቆይታ አድርገው ነበር። በቆይታቸውም ከጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዚደንት ታዬ አጽቀ ሥላሴና ከሀገሪቱ ከፍተኛ የመንግሥት ባለሥልጣናት ጋር በሁለትዮሽና በባለብዙ ወገን የጋራ ጉዳዮችም ሽም ላይ መክረዋል። በነሱ ወገን በሀገራችን እየተደረገ ያለው ተደጋጋሚ ጉብኝት የምክትል ጠቅላይ ሚኒስትራቸውና የውጭ ጉዳይ ሚኒስትራቸው፣ ከዛ በተጨማሪም አሁን ክብርት ፕሬዚዳንት እያደረገች ያለችው ጉብኝት ፍላጎታቸውን የሚያሳይ ሀገራችን ያላትን አቅም ወደ በአካባቢው ያላትን ተጽዕኖ ሚና ከመገንዘብ ከመረዳት የሚመጣ ነው። ከክቡር ጠቅላይ ሚኒስተራችን ጋር ከክቡር ፕሬዝዳንታችን ጋር የተለያዩ ምክክሮችን አድርጓል። ይሄ በመጪው ጊዜ የተሻለ ግንኙነት ለመመስረት መደላድል የሚፈጥር ነው ማለት እንችላለን። ስሎቬኒያ የአውሮፓ ምክር ቤት፣ የአውሮፓ ህብረት፣ የተባበረ መንግስታት ድርጅት፣ ኔቶ፣ በአውሮፓ የደህንነትና ትብብር ድርጅት እና ሌሎች የዓለም ማህበረሰብ ህብረት አባል ነች። እንዲሁም በአሁኑ ወቅት የጸጥታው ምክር ቤት ተለዋጭም አባል ነች። በአሁኑ ወቅት ስሎቬኒያ በጸጥታው ምክር ቤት ተለዋጭ አባል ስትሆን የጸጥታው ምክር ቤት የአሰራር ለውጥ እንዲያመጣ እገዛ በማድረግ ትታወቃለች። ይህ ማለት አፍሪካ በጸጥታው ምክር ቤት ቋሚ ውክልና እንዲኖራት ስሎቬኒያ ትደግፋለች ማለት ነው። በዚህም ምክንያት ነው አዲስ አበባ ተገኝቼ የአፍሪካ ህብረትን የጎበኘሁት። ስሎቬኒያ በአሁኑ ወቅት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተለዋጭ አባል ናት። ይህም ማለት አካባቢያችን የሚስተዋሉ ችግሮች፣ ሶማሊያ እየታየ ያለው የአልሸባብ ስጋት፣ በጎረቤቶቻችን በሱዳን በደቡብ ሱዳን የምናስተውላቸው ግጭቶች አሉና ኢትዮጵያ በነዚህ አካባቢያዊ ጉዳዮች ላይ ያላትን ምልከታ በማጋራት የኢትዮጵያን አቋም የኢትዮጵያን ፍላጎት ባሉበት መድረክ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተለዋጭ ባል ሆኖ በሚቆዩበት ወቅት ያን አቋም ማራመድ እንዲችሉ በተለይም አልሸባብ ለመክታት አሁን አዲስ የሰላም አስከባሪ ኃይል እየተሰማራ ነው። ነገር ግን ፋይናንስ ማፈላለጉ ትንሽ ችግሮች እየገጠሙት ናቸው ያሉት እና እሱንም በማስረዳት በስሎቬኒያ በኩል ጥረት እንዲያደርጉ ጥያቄ ማቅረብ ተችሏል። ከዛ በተጨማሪም በአውሮፓ ሕብረት ጋር ሀገራችን በጣም ጠንካራ የሚባል ግንኙነት ያላት ስሎቬኒያም በአውሮፓ ሕብረት በኩል አባል ሀገር በመሆኗና ሚና ስላላት ያ ግንኙነታችንም ለማጠናከር ድጋፍ እንዲያደርጉ መጠየቅ ተችሏል። በሁለትዮሽ ግንኙነት ደግሞ ዛሬ እዚህ ተገኝተን ትንሽ ፕሮጀክት አስጀምረናል። ሌላው ከኢትዮጵያ ጋር ያለን የቢዝነስ ግንኙነት ነው። ስሎቬኒያ ብዙ አማራጮች አሏት። በደህንነት የራሳችን ሳተላይት ያለንና የዓለም የውሃ አካላትን እንቅስቃሴ የሚቃኝ ነው። ይህም የህንድ መንግስት በአሁኑ ወቅት የጋንጀንስ ወንዝን ፍሰት ይከታተልበታል። በዚህ ጉዳይ ጠቅላይ ሚኒስትር ዶክተር አብይ አህመድ አብሮ ለመስራት ፍላጎት እንዳለው ነግሮኛል። ሀገሬ በቆዳ ስፋቷና በሕዝቡ ቁጥሯ ትንሽ ነች። ሁለት ነጥብ አንድ ሚሊዮን ህዝብን ያለን፣ ግን ትብብር ካለ እንደ ታላላቆቹ ሀገራት የራሳችንን ነገር ለፕላኔታችን ማበርከት ይቻላል። በቅርቡ በመዲናችን ኢምባሲዋን የከፈተችው ስሎቬኒያ ከኢትዮጵያ ጋር የመሠረተችው የሁለትዮሽ ግንኙነት ከጊዜ ወደ ጊዜ እያደገ መጥቷል። በስሎቬኒያ የውጭ ጉዳይ ሚኒስትር ዴታ ማርኮስ ሱስቲን የተመራ ልዑክ ሦስተኛውን የኢትዮ ስሎቬኒያ የጋራ ፖለቲካ ምክክር ከሀገራችን ጋር አድርገዋል። ሁለቱ ወገኖች የሁለቱን አገራት የጋራ ተጠቃሚነት በሚያረጋግጡ ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ መክረዋል። ኢትዮጵያና ስሎቬኒያ በጋራ ሊሰሩባቸው በሚችሉ ጉዳዮችም ላይ የመግባቢያ ስምምነትም ተፈራርሟል። ኢትዮጵያ ባካሄደችው አገር በቀል የኢኮኖሚ ማሻሻያና ሁሉን አቀፍ የማክሮ ኢኮኖሚ ማሻሻያዎች አመች የኢንቨስትመንት እድሎች መፈጠራቸውን በሀገራቱ ሦስተኛው የፖለቲካ የጋራ መድረክ ላይ የተገለጸ ሲሆን ይህም በኢትዮጵያ በተፈጠረው ምቹ የኢንቨስትመንት ምህዳር የስሎቬኒያ ኩባንያዎች የሚሳተፉበትን መንገድ እንደሚያመቻችሁ የስሎቬኒያ የውጭ ጉዳይ ሚኒስትር ዴታ ማርኮስ ቱስቲን በመድረኩ ላይ አንስተዋል። በግብርና፣ በተለይም በንብ ማነብ፣ በሰው ሠራሽ አስተውሎት፣ በውሃ ሀብት አስተዳደር፣ በታዳሽ ኃይል፣ በትምህርት፣ በማምረቻውና በቱሪዝም ዘርፍ ሁለቱ ሀገራት ይተባበርባቸዋል ተብሎም የሚጠበቅ ነው። ስሎቬኒያ ጋር በትብብር ልንሰራባቸው የምንችላቸው አንደኛው የአርቲፊሻል ኢንቴሊጀንስ ዘርፍ ነው። ያው በሀገራችን አርቲፊሻል ኢንቴሊጀንስ ምናልባትም በአፍሪካ ቀድሞ ሙከራ እያደረጉ ካሉ ሀገራት ተርታ ነን ግን ቀድሞ ደግሞ በአውሮፓ በተለይ ለቆ የሄዱ ሀገራት አሉ። አንዷ ስሎቬኒያ ናትና ና በዚህ መስክ ከተባበር ለሀገራችን ጠቃሚ ሊሆን የሚችል ትብብር ልንፈጥር እንችላለን። በስፔስ ሳይንስ ከዛ በተጨማሪም ሌሎች ቴክኖሎጂ ትራንስፈሮች ጋር በጋራ ልንሰራ እንችላለን። ሞደርን የሆነ ዘመናዊ ግብርና ላይም የተወሰነ ተሞክሮ ልንለዋወጥ የምንችልባቸው እድሎች አሉ። ሁለት ቀናት ይፋ የሥራ ጉብኝት በሀገራችን አድርገው የነበሩት የስሎቬኒያ ፕሬዝዳንት ነታሻ በአዲስ አበባ የተለያዩ ቦታዎችንም ጎብኝተዋል። በተለይም ስሎቬኒያ የምትታወቅበትን ዘመናዊ ንብ ማነብን በኢትዮጵያ ተግባራዊ ለማድረግ አዲስ አበባ በሚገኘው በወስኳዳሪ ትምህርት ቤት ንብ ማነብ የሙያ ሥልጠና መርሃ ግብር አስጀምረዋል። ማይ ካንትሪ ስሎቬኒያ ሀገሬ ስሎቬኒያ አውሮፓ ውስጥ የምትገኝ ነች። ከኢትዮጵያ ርቃ የምትገኝ፣ ነገር ግን እንድታምኑኝ የምፈልገው የስሎቬኒያ ዜጎች በዚህ ዓለም ውስጥ የሚገኙ ሁሉም ሕጻናት የተሻለ ነገ ይገባቸዋል እንላለን። ለዚህም ነው የስሎቬንያ መንግስት በውጭ ጉዳይ ሚኒስቴር በኩል ይህንን የምንደግፈው። በተለይም ስሎቬኒያ ከፍተኛ ልምድ ያለው ሀገር ነው። ዘመናዊ የንብ ማነብ ዘርፍ ላይ ከፍተኛ ተሞክሮ ያለው ነው። እኛ ሀገር ያው ምናልባትም ሺህ ዓመታት ያስቆጠረ ተመክሮ ያለንም ቢሆን ዘመናዊ ከማረግ አኳያ ህብረተሰባችን በበቂ መጠን ከዚህ ሴክተር እንድጠቀም ከማድረግ አኳያ ይሄን ያህል ሰፊ ርቀት ሄደናል ማለት አንችልም። ስለዚህ ማህበረሰባችን ጋር ያለው ተሞክሮ እና በተለይም እነሱ ከተማም ጭምር አሁን ንብ ሲባል የምናውቀው ያው ገጠር ሰፊ ቦታ ያለበት ነው። እነሱ ከተማም ጭምር የሚያደርጉት ነው። ሶ ይሄ ተሞክሮ ለእኛ በተለይም መንግስት ይሄ በምግብ ራስን የመቻል የሌማት ትሩፋት ብሎ ከተያዘው እቅድ አኳያ የሚሄድ ስለሆነ ይሄን አመጋግበን በአግባቡ ልንጠቀምበት የምንችል ነው የሚሆነው።

ይህም ቦታ መጎብኘት ልዩ ደስታን ይፈጥራል። ይህች ሴት የነዚህ ሕጻናት ሁሉ እናት የሆነችው ከስሎቬኒያ ነች፣ እጅጉን ኮርቼ ባታለሁ። እንዲሁም በቅርቡ በኢትዮጵያ የስሎቬንያ አምባሳደር የሆኑት ከጎንዬ ያሉት ናቸው። የንም ማነብ ልምዳችን እጅጉን እንኮራበታለን። በዓለም ላይ ንም በማነብ የነፍስ ወከፍ ገቢን ካሳደጉ ሀገራት መካከል ስሎቬኒያ ትልቅ ድርሻ አላት። በእያንዳንዱ የዕለት ምግባችን ውስጥ አንድ ሶስተኛው ከማር ምርታችን ጋር የተያዘ ነው። ለዚህም ነው ንም ማነባችን የጠቀመን። እዚህ ኢትዮጵያ መጥተን ለእነዚህ ልጆች የንም ማነብ ልምዳችንን ማካፈልና የነገ ተስፋቸውን ማለም ለመቻል ደስታን ይሰጣል። አንድ ልጅ ከጎዳና ላይ አንስቶ የንም አነብ ምግብ ማብሰልና የእንጨት ስራ ሙያ ማስለመድ ትልቅ ደስታን ይፈጥራል። በአዲስ አበባ ከንቲባ ዳነች አበቤና የስሎቬኒያ ሪፐብሊክ ፕሬዝዳንት ናታሻ ፒርክ ዘመናዊ ከተማ ንብ ማነብ ሰርቶ ማሳያ ፕሮግራምን በአዲሱ በፒኮክ ፓርክ በጋራ አስጀምረዋል። የአየር ንብረት ለውጥን ለመከላከል በአረንጓዴ አሻራ ሰፊ ሥራ እየሠራች ያለችው ኢትዮጵያ ለብዝሃ ሕይወት ጥበቃና በከተማ ግብርና ንብ ማነብ ላይ ትኩረት መደረጉን የገለጹት ከንቲባ ዳነች አዲስ አበባ ከስሎቬንያ ለመማር ዝግጁ ነችም ብለዋል። በመድረኩ ላይ አዲስ አበባ ከስሎቬንያ ከተሞች ጋር የእህትማማችነት ስምነት መፈራረም እንደምትፈልግ የጠቆሙት ከንቲባ ዳነች አበቤ ከማር ምርት ባለፈ ለስርዓተ ትምህርትና በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር የሚያግዝ እንደሆነም ተናግረዋል። የኢትዮጵያና የስሎቬኒያ ግንኙነት የቅርብ ጊዜ ቢሆንም ሀገራቱ በተለያዩ ጉዳዮች ላይ ለመስራትና ግንኙነታቸውንም ለማጠናከር እቅድ ይዘዋል። ባለፍነው ሳምንት የስሎቬኒያ ፕሬዝዳንት ናታሽ ፒርክ ሙሳር ለይፋዊ የስራ ጉብኝት ወደ ኢትዮጵያ መጥተው እንደነበር ይታወሳል። ባልደረባችን ሳምሶን አብደላም ከፕሬዝዳንቷ ጉብኝት ጋር ተያያዥ የሆኑ ጉዳዮችን በማንሳት በኢትዮጵያ የስሎቬኒያ አምባሳደር ከሆኑት ክሪስቲና ራዴ ጋር ቆይታ አድርጓል። ተከታትለን እንመለስ። ታንክ ዩ ቬሪ ማች ኤክሰለንሲ አምባሳደር ክርስቲና ሬዲ። ክብርት አምባሳደር ክርስቲና ራዴ ለፈቃደኝነቶ በጣም እናመሰግናለን። ክብርት የስሎቬኒያ ፕሬዚዳንት በዚህ ወቅት ኢትዮጵያን ለመጎብኘት የፈለጉበት ዋነኛ ምክንያት ምንድን ነው? አት ዚስ ታይም ታንክ ዩ ፎር ካሚንግ አይ ሃቭ ቱ ሴይ ት ቪዚት ኦፍ ፕሬዚደንት ዋዝ ኤክስትሪምሊ ኢምፖርታንት ስለመጣችሁ አመሰግናለሁ። የፕሬዝዳንቷ ጉብኝት ለኤምባሲው ለኢትዮጵያ እንዲሁም ለሁለትዮሽ ግንኙነታችን ትልቅ ጥቅም አለው። ባለፈው ዓመት እዚህ አዲስ አበባ ውስጥ ኤምባሲ መክፈታችን የሚታወቅ ነው። በመሆኑም አስፈላጊውን ዲፕሎማሲያዊ ተግባር በምናከናውንበት ወቅት ኤምባሲውን መደገፍ በጣም አስፈላጊ ነው። እናም ፕሬዝዳንቷ የመጡት በመጀመሪያ ደረጃ ለኢትዮጵያ አምባሳደር መመደቡን ለማብሰር ነው። በሌላ በኩል ፕሬዝዳንታችን የአፍሪካ አህጉርን በዘርፈ ብዙ ግንኙነቶች በኩል ለመደገፍ ቁርጠኛ ናቸው። እናም የእርሳቸው ወደዚህ መምጣት ወዳጆቻችንን በአካል ለማግኘትና ለትብብሩም ያላቸውን ከፍተኛ ድጋፍ ለማሳየት ነው ሱፖርት ቱ ዳት ኮኦፐሬሽን ሌቭል ይህ ከፍተኛ መንግሥታዊ ጉብኝት በኢትዮጵያና በስሎቬኒያ መካከል ስላለው የሁለትዮሽ ግንኙነት ምን የሚነግረን ነገር አለ? ኢትዮጵያ ስሎቬኒያ በሁለቱ ሀገራት መካከል ይህ በጣም አስፈላጊ ነገር ነው። አሁን እኛ በአዲስ አበባ ኤምባሲ ከፍተናል። ለአፍሪካ ሕብረት የሚካሄዱ ትብብሮችን ለማቀናጀትም ቋሚ ተወካይ ይኖረናል። እናም ጉብኝቱ በሁለቱ ሀገራት መካከል የጋራ ፍላጎትን መሰረት ያደረገ ይፋዊ ግንኙነት መጀመሩን ይነግረናል። ዊል ዚስ ቪዚት የክብርት ፕሬዚዳንቷ ጉብኝት ኢትዮጵያና ስሎቬኒያን በንግድ፣ በትምህርት በግብርናና በማህበራዊ ልማት የላቀ ትብብር እንዲኖራቸው የማድረግ አቅሙ ምን ያህል ነው? አግሪካልቸር አንድ ሶሻል ዴቨሎፕመንት በከፍተኛ ኃላፊዎች በኩል የምናደርገውን ግንኙነት ገና መጀመራችን ነው። ሁለቱ ሀገራት ማድረግ በሚቻላቸው ነገሮች ላይ እየተነጋገርን ነው። ስሎቬኒያ የአውሮፓ ሕብረት አባል በመሆኗ ኢትዮጵያ በዚህ በኩል ተጠቃሚ ልትሆን ትችላለች። ክብርት ፕሬዚዳንታችንና ክቡር ጠቅላይ ሚኒስትሩ በሁለቱ ሀገራት አጋርነትና በወደፊት የትብብር መስኮች ላይ ምክክር አድርገዋል። በፖለቲካዊ ኢኮኖሚያዊና ልማት እንዲሁም በባህላዊ ዘርፎች ላይ በጋራ ማከናወን በምንችላቸው ሁኔታዎች ዙሪያ ተወያይተዋል። ኢትዮጵያና ስሎቬኒያ በንብ ማነብ ዘርፍ በጋራ ለመሥራት ተስማምተዋል። ክብርት አምባሳደር፣ የዚህ ምክንያት ምንድን ነው?

የስሎቬኒያ ና የኢትዮጵያ ህዝቦች ከጥንት ጀምሮ አኗኗራቸው ከንብ ህይወት ጋር የተቆራኘ ነው። ንብ አናቢዎች ደግሞ እነዚህን ነብሳት መውደዳቸው እና መንከባከባቸው ተፈጥሯዊ ነው። ለዘላቂ ኢኮኖሚ ለተስተካከለ ብዙ ህይወትና በዓለም አቀፍ ደረጃ የምግብ ዋስትናን ለማረጋገጥ እንዲሁም ለንግዱ ዘርፍ አስፈላጊ ናቸው።

ከዋና ከተማዋ አዲስ አበባ በመጀመር ይህን ተሞክሮ በኢትዮጵያ ላሉ ትልልቅ ከተሞች የማስተዋወቅ ሀሳብ አለን። በፒኮክ ፓርክም የትምህርታዊ የንብ ቀፎዎችን ፕሮጀክት የጀመርነው በዚሁ ምክንያት ነው። የንቦች አኗኗርና በዕለት ተዕለት ሕይወታችን ላይ ያላቸው ተጽዕኖ ላይ መሰረት ያደረገ ትምህርት የምናስተምርባቸው ሌሎች ፕሮጀክቶችንም ቀርጸናል። በጎዳና የሚኖሩ ልጆችን የንብ ማነብ ትምህርት በማስተማር ዘመናዊ የንብ ቀፎዎችን ለማስተዋወቅም አስበናል። በቀጣይ ጊዜ ደግሞ ተጨማሪ ነገሮችን የምንሰራ ይሆናል። ስትሪት ስታርት ኤጁኬሽን ኦፍ ስትሪት ቦይስ

በኢትዮጵያ የሚገኘው የስሎቬኒያ ኤምባሲ መቀመጫውን በኢትዮጵያ ያደረገውን የአፍሪካ ህብረት በመጠቀም ከሌሎች የአፍሪካ ሀገራት ጋር በስፋት ለመስራት ምን አይነት ሚና ይኖረዋል? አፍሪካን ዩኒየን ሄርኳርተርን አዲስ አበባ የአፍሪካ ህብረት በዓለማችን ላይ ከሚገኙ የባለብዙ ወገን ግንኙነት አካላት መካከል አንዱ ነው። የአሰራር መዋቅሩ ከአውሮፓ ህብረት ጋር የሚመሳሰል ነው። ህብረቱ በአውሮፓ ህብረት ማዕቀፍ ውስጥ ተካተው መስራት የሚችሉ በርካታ ፕሮጀክቶች አሉት። የሴቶች ሰላምና ደህንነት፣ የሰላም ግንባታ እና ሌሎች ፕሮጀክቶችንም መጥቀስ እንችላለን። ሀምሳዎቹም የህብረቱ አባል ሀገራት በአዲስ አበባ የሚገኙ በመሆኑም በቀጥታ ልናገኛቸው እንችላለን። ኤምባሲያችን በአዲስ አበባ የመከፈቱ አንዱ ጥቅምም ይህ ነው። በተባበሩት መንግስታት ድርጅት ውስጥ የሚነሱ ርዕሰ ጉዳዮችም በህብረቱ ከሚነሱ ጉዳዮች ጋር ተመሳሳይነት አላቸው።

በአፍሪካ ያሉ ሀገራትን የልማት ፍላጎት በደንብ እንዲገነዘቡ ለማድረግ የሚጠበቅብንን እገዛ በማድረግ ላይ እንገኛለን። የኤምባሲያችን እዚህ መኖር ለዚህ ተግባር የሚረዱ የመጀመሪያ ደረጃ መረጃዎችን እንድናገኝ ይረዳናል። ከኢትዮጵያ ጋር ባለን ግንኙነትም የሁለቱ ሀገራት ሕዝቦች በተለያዩ ጉዳዮች ላይ የሚተሳሰሩበትን መንገድ ለመፍጠር እየተዘጋጀን ነው። ከሙዚቃ ጀምሮ በፋሽን በትምህርት ዙሪያ በጋራ ለመስራት በተማሪዎች በዩኒቨርሲቲዎችና በተቋማት በኩል ስራዎችን መስራት ጀምረናል። በቀጣይ ጊዜያት ደግሞ ስለሌሎች ስራዎችን እንነጋገራለን። ለአሁኑ ግን ኤምባሲያችንን ከከፈትን ገና ስድስት ወራችን ነው።

በሚኒስትሮች ደረጃ የተፈራረምናቸው ስምምነቶች አሉ። በፖለቲካዊ ምክክሮችን በኩል እንዲሁም በሁለቱ ሀገራት የውጭ ጉዳዮች በኩል የመግባቢያ ስምምነቶችን ተፈራርመናል። በመጀመሪያ ደረጃ ኤምባሲያችንን ስንከፍት የደገፉንን የአውሮፓ አጋሮቻችንን ለማመስገን ወዳለሁ። እንደ አዲስነታችን የገጠሙን አሉታዊ ነገሮች አልነበሩም። ለዚህ ደግሞ በውጭ ጉዳይ ሚኒስቴር ውስጥ የሚገኙ የሙያ አጋሮቼን አመሰግናለሁ። በስትራቴጂያዊ ጉዳዮች ላይ አጋርነት ለመፈጸም ያቀረብናቸውን ሀሳቦችም በሙሉ አውንታዊነት ስለተቀበሉን ከልብ አመሰግናለሁ። በንብ ማነብና በአረንጓዴ ስትራቴጂያዊ ዘርፍ ለወደፊት የምንሰራቸው ስራዎች ላይ ለመሳተፍ ከወዲሁ እየጠበቅኩ ነው።